ከማህፀን ጀምሮ የፈጠረኝ እግዚአብሔር እንዲላል አለ ክርስቶስ ሲናገር፣ ይህን ጥቅስ ምን ትላለህ? የክርስቶስ ሥጋው የተፈጠረ አይደል? እንደ ማነው የፈጠረው? የክርስቶስ ሥጋው የተፈጠረ አይደል? እንደ ማነው የፈጠረው? እግዚአብሔር። እግዚአብሔር ማለት አብ፣ ወልድ መንፈስ ቅዱስ ናቸው። የፈጠሩት አብ፣ ወልድ መንፈስ ቅዱስ። እግዚአብሔር ሲል ጃ፣ እግዚአብሔር ሲል አብም፣ ወልድም መንፈስ ቅዱስ ምነው። እኔ እንደዛ ነው የምረዳው። እግዚአብሔር ሲል ማለት ነው። አብን ብቻ ወክሎ እግዚአብሔር አይልም። አለ ኮ ሃይማኖት በለው፣ የክርስቶስ ሥጋ ፍጡር ነው፣ የተፈጠረ ነው። በጣም አሪፍ። እኔ እንደውም እዚህ ላይ ታንገላችኛለሽ ብዬ ነበረ። እዚህ ላይ አሁን ከመጣሽ ምን መሰለሽ፣ አሁን ቀጣዩ ነገር ታፕታቡን አንዴ ሦስት መቶ ሺህ እናስገባው ያጀማ ሦስት መቶ ሺህ ሁለት ደቂቃ ሁላችሁም ሆ ብላችሁ አንዳንዴ አንድ ጊዜ ታፕታቡ አደረው ሁላችሁም ማለት ነው። ስክሪን ሹት አርጊው፣ 15 19 ነው ያልከኝ? እንጃ ስክሪን ሹት አርጊው አንተን። 15 22 15 22 ሁሉ በአዳም እንዳይሞቱ እንዲሁ ሁሉ በክርስቶስ ደግሞ ዋን ይሆናሉ። እዚህ ጋር ግን ማለት ነው ሁሉ በአዳም እንደሚሞቱ ሲል ስለሞት ነው እያወራ ያለው ጃቢሮ ጥቅስን ግን ከተረዳ ነው እን ስለ ድህነት አይደለም። ድህነትና ሞት የተለያየ ነው አደለም? በሞት በአዳም ምክንያት አደለ? የመጣብን በአዳም ምክንያት ሞት መጣብን አደለ? ስለዚህ ሁሉም በክርስቶስ ህያዊ ይሆናሉ ማለት ኢየሱስ ክርስቶስ ከሞት ተነሷል። ስለዚህ እኛም ህያዋን፣ ከሞት በኋላ ያለው ህይወታችን ህያዋን እንነሳለን ብለን እናመናለን አለ። በክርስቶስ ያላመኑ ሰዎች ህያዊ ይሆናሉ ብቻ? ጠይቃለሁ። በክርስቶስ ያላመኑ ህያዊ ይሆናሉ? አይ አይሆን። እስኪ እጠይቃለሁ። እሺ አንድ ደግሞ በጣም የሚገርም ነገር ላሳለፍ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላኛም በመምጣቱ ለክርስቶስ የሆናችሁ ነው አለ። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትና አለቅነትም ሁሉና ስልጣን ሁሉ ኃይል በሻረ ጊዜ አለ። እዚህ ጋር ምንድን ነው የተረዳሽው ቃል? ስንት ላይ ነው? በኋላም መንግስቱንና ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ የምን ስልጣንን ሁሉ ኃይልንም በሻረ ለየነበሻሪ ጊዜ ፍጻሜ ይሆናል። ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነክስ ይገባዋልና የኋለኛው ጠላት የሚሻረው ሞት ነው፣ ይለናል ከላይ 26 ላይ። ከዛ ሁሉን ከእግሩ በታች አስገዝቷልና፣ ነገር ግን ሁሉ ከተገዝቶለት፣ ስለዚህ ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉን በሁሉ ይሆን ዘንድ በዚያ ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል። ያው ለሞት ተብሎ ነው የሚፈታ ይህን እንደተማርኩት መጨረሻው ለሞት ይገዛል። ፍርድ ላይ አንድምታለሁ እኔ የአንድምታ ስለሌለኝ አላነበብ። ልጁ ለማን ነው ለሞት? ሁሉን ላስገዛለት ለሞት ሁሉን ላስገዛለት ነው ይገዛል የሚለው ሁሉ ከተገዛለት በኋላ ግን እግዚአብሔር በሁሉ ይሆን ዘንድ በዚህ ጊዜ ሊወረቱሁ እኮ ሁሉን ላስገዛለት ይገዛል ሲባል ሞት ለወልድ ሁሉን ያስገዛለት ማን ነው? ና አሁን እናንተ አብ ለወልድ ይገዛል የሚል ትርጓሜ ነው። እንደዛ ብለው አማርኛ ኮድ ወይ ማለት ነው። አምስት ላይ ጠላቶቹ ቢጠቁሙበት እስኪያደርግ ድረስ ሊነግስ ይገባልና አለና የዋለኛውን ጠላት የሚሽረው ሞት ነው አለ። ሁሉን ከእግሩ በታች አስገዝቶለታልና ሁሉን ከእግሩ በታች ያስገዛለት ማለት ነው። ሁሉ ከእግሩ በታች ያስገዛለት ሞት ነው። ሞት እግር አለው ወይ? የሚል ሞት እግር አለው። ኖ ኖ፣ እኔ አላልኩሽም። ቆይ ቆይ ቆይ፣ አይደለም። ኖ ኖ፣ ይማ ሁሉ ከጉርበታች አስገዝቶለታልና አለ እና ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ለወልድ ሁሉም ተገዝቶለታል። ሁሉም ሲገዛለት ግን ለወልድ ሁሉን ያስገዛለት ለወልድ አልተገዛም ነው። ሞት ነው ሁሉ የተገዛለት ሞት ነው። ኖ ኖ፣ ካስገዛለት በቀር ያስገዛለት ሞት ነው። ሲያስገዛለት ማለት ነው። አይ እዚህ ጋር አንድምታ ማየት አለብኝ። በነገራችን ላይ ለምን አሁን አንድምታው ስለሞት ብሎ ነው የሚፈታው? እኔ የእናንተ ፍች አውቃለሁ። ሙስሊሞች እንደምትሉት በመጨረሻው ዘመን ኢየሱስ ክርስቶስ ለአባቱ ይገዛል፣ ለአብ ይገዛል። ሞት እግር አለው የሚልም ውስጥ አሰምቻለሁ። እንደዚህ ሲያብራሩ ምናምን ነገር ነገር መጨረሻው ዘመን ኢየሱስ ክርስቶስ ግን ፍቹ ግን እኔ አንድ ነገር ልንገርሽማ። ይማ፣ በስነ ስርዓት ስሚኝ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደበኩራት በኩራት ነው፣ በኋላ እኛም በመምጣቱ ለክርስቶስ ይሆናችሁን አለና፣ በኋላም አለ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ኢየሱስ ክርስቶስ የተሰጠውን መንግስት ለአባቱ አሳልፎ ይሰጣል። ይኸው አለቅነትም ሁሉና ስልጣን ሁሉ ኃይል በሻረ ጊዜ ፍጻሜ ይሆናል አለ። የኢየሱስ ክርስቶስ ስልጣን ኃይል አለቅነት ይሻራል። ይኸው ከዛ ይዛኔ ፍጻሜ ይሆናል አለ። ከዛ ግን አለ ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና አለ ጠላቶቹን የአብን ጠላት ወልድ ከእግሩ በታች እስኪያደርግለት ድረስ ሊነክስ ይገባዋልና አለና፣ የዋህለኛውን ጠላት የሚሽረው ሞት ነው አለ። ሁሉ ከእግሩ በታች አስገዝቶለታልና። ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው። ለኢየሱስ ክርስቶስ ሁሉም ተገዝቷል። ይኸው ግን ተገዝቷል ሲል ግን ሁሉን ካስገዛለት በቀር መሆኑ ግልጽ ነው ሲል፣ ይሄ ያስገዛለት አብ ነው ለወልድ ማለት ነው። ከዛ ምን አለ? ሁሉ ከተገዛ በኋላ አለ ግን አለ እግዚአብሔር ሁሉ በሁሉ ይሆን ዘንድ አለ። በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ለወልድ ሁሉን ያስገዛለት እግዚአብሔር ከዛ ወልድም ለእግዚአብሔር በመጨረሻው ዘመን ይገዛል ማለት ነው። አንድ ጥቅስ ልጨምርልሽ፣ አንድማ ያጣላናል። ስቺን ደግሞ ምን እንደምትያት እናያለን ይሄ የጃየኪስ ተረጓሚ ስለሆነ በኪሱ ይዘዋል። በኪስ ብለሽዋል። ይሄንን በምን እንደመፈች እናያለን። እኔ ግን በከንቱ ደክም፣ ምንም ጥቅም ለሌለውና ለከንቱ ጉልበቴን ፈጀው። ስለዚህ እግዚአብሔር ይፈርድልኛል፣ መከራዬን በአምላኬ ፊት ነው አልኩ። አሁን አሁን በእግዚአብሔር ፊት ከብር ያለውና አምላኪ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልን ወደ እርሱ ሰበስብ ዘንድ ባሪያ ሆነው ዘንድ ከማፀን ጀምሮ የፈጠረኝ እግዚአብሔር እንዲላል አለ። ክርስቶስ ይናገር ይሄን ጥቅስ። ሥጋው የተፈጠረ ማን የፈጠረው? ማን የፈጠረው? እግዚአብሔር እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ናቸው የፈጠሩት አብ ወልድ መንፈስ ቅዱስ እግዚአብሔር ሲል ጃ እግዚአብሔር ሲል አብም ወልድ መንፈስ ቅዱስ ምን ነው? እኔ እንደዚያ ነው የምረዳው እግዚአብሔር ሲል ማለት ነው አብም ብቻ ወክሎ እግዚአብሔር አይልም አለኮ ሃይማኖት አብ የክርስቶስ ሥጋ ፍጡር ነው ሥጋ የተፈጠረ ነው በጣም አሪፍ እኔ እንደውም እዚህ ላይ ታንገላችኛለሽ ብዬ ነበረ እዚህ ላይ አሁን ከመጣሽ ምን መሰለሽማ አሁን ቀጣዩ ነገር ቃሊ የኢየሱስ ክርስቶስ ስጋ ይሄ ነው። ማንነት አለው አትነጣጠር። እንደዚህ አይነጣጠርም እኮ ማንነት ነው። ስጋው ፍጥሮ ስጋው ፍጥር ነው። ስጋ ምንድን ነው? ከልከኛ አለቅም። በቃ ስጋው እንዴ፣ ስጋው በቃ ምን ነው የምረዳው። ምንነቱ ምንነቱ ስጋ ነው። ማንነት አለው ብዬ ነው የጠየቅኩሽ። ማንነት አለው ወይ ስጋው? እኔ ማለት ይችላል ስጋው ስጋ ብቻውን አይችልም። ማለት ስጋ በቃ ስጋ ከማርያም የተነሳው ሰው ያ ስጋው ፍጡር ነው። ገባ። ከዛ በተረፈ ግን ስለዚህ ስጋው እንዳንቺ ሰው ነው። ሙሉ ሰው ነው እንዳንቺ። ስጋው በቃ ስጋው ሲባል ስጋው ነው። ከማርያም የተነሳው ስጋው ልክ እንዳንቺ ሙሉ ሰው ነው። ሙሉ ሰው ነው። ነብስ አለው፣ እውቀት አለው፣ ፍቃድ አለው። ስጋው ማን ነው? ማን ነው ማለት ማን ነው? ማንነት የለውም ስጋው። ስጋውማ ከማይ ወለሰ ክርስቶስ ኢየሱስ ከሰማይ ስጋ ይዞ አልመጣም። አይደለም ከከማ ከማርያም ከተነደለ ስጋው ማን ነው? ስጋው ፍጡር ተብሎ ይጠራል። ማን ነው? ማንነቱ ክርስቶስ ነው። እሺ ይሄ ክርስቶስን እራሱ ክርስቶስ ፈጥሮታል። እሺ ቃሊ እያለችን ያለው እስቲ ቆይ። ኦርቶዶክሶች የሚያምኑትን በዲያግራም ለመሳል እንሞክራለን። ዛሬ ቃሊ ሪከርድ ነው የበጣጠስ እ ዛሬ አዲስ ነገር የተማራችሁ አንዳንድ ቁጥር ጻፉ። አዲስ ነገር የተገለጸላችሁ አንዳንድ ቁጥር ጻፉ። ታብታቡን 400000 እንዲናስገቡ አዲስ ነገር የተረዳችሁ አንድ ቁጥር ጻፉ። ቃሊ ከተመለሽ ንገሪኝ። እሺ አሁን ምንድነው የምናደርገው? መቀጠል የሚችል ሰው ካለ ይቀጥል። እኔ ይቅርታ ጃ፣ አሁን ጃ ስቆይ ወይ እኔ እኔም በቃ እኛ አላወራም ካሁን በኋላ ግን፣ አሁን አንተ አሁን ስለ ስጋው ስጠይቀኝ፣ ምንድነው ቃል ስጋውን ኢየሱስ ፈጥሮታል ስትለኝ፣ አው የክርስቶስን ስጋ እኮ አብም ወልድ መንፈስ ቅዱስ ምናቸው የፈጠሩት። ግን አሁን ስጋው እንዴት ተፈጠረ? እንዴት ሆነ? ይሄን አጠይቀኝ ይቅር ኖ ኖ አልጠይቅሽ። ራሱን በራሱ ፈጥሯል ኢየሱስ ራሱን በራሱ ፈጥሯል ብለሽ ታምናለሽ ነው? ይሄንን ነው የምታምኚው? ኢየሱስ ክርስቶስ ይሄ ሰውነቱ ክርስቶስ ነው አለችን። ይሄኛውም ክርስቶስ ነው። ስለዚህ ይሄኛው ክርስቶስ ይሄኛውን ክርስቶስን ፈጥሮታል። ይሄን ነው ቃል እያለችን ያለች። ይሄንን ክርስቶስ ይሄ ክርስቶስ ፈጥሮታል። ይሄን ነው እያለችን ያለችው ቃል። በሚገርም ሁኔታ ማለት ነው ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደዛ አይደለም። ከድንግል ማርያም የነሳ ስጋ ፍጡር ነው። ያ ስጋው ደግሞ እግዚአብሔር ሲባል ደግሞ አብም ወልድም መንፈስ ቅዱስም ነው። ስለዚህ ራሱ የፈጠረው ስጋ ክርስቶስ ራሱ የፈጠረውን ስጋ ነው የተዋህደው እኮ። ራሱ ፈጥሮታል። ስጋው ኢየሱስ አይደለም እኮ። ስጋው ኢየሱስ አይደለም ነው እኮ። የፈጠረውን ስጋ ነው የተዋህደው እኮ። አዳምን

እነሆ እኔ እንደዛ አልኩ አላልኩም። ኢየሱስ ክርስቶስ የተዋህደው ስጋ ራሱ የፈጠረው ነው ነው የምልህ። ራሱ የተዋህደው ነው፣ ይሄኛው የተፈጠረው ኢየሱስ አይደለም። ኦኬ። እኔ ጃቢር ያንተ በጣም ገባኝ። አሁን ጃቢር በጣም ጃቢር ምን የክርስቶስ አላልኩም አላልኩም። አሁን ይሄ ሰው የሆነው ኢየሱስ አለ፣ ኢየሱስ ሰውነቱ አለ፣ ይሄኛው ይሄ ደግሞ አምላክነቱ አለ ይሄኛው ኢየሱስ ነው፣ ይሄም ኢየሱስ ነው። ስለዚህ ይሄኛው ኢየሱስ ይሄኛውን ኢየሱስ ፈጥሮታል። ይህንን ነው እያልሽኛል። ጃይ ሰላም ነው። ቆይ ቆይ እስኪ ቀጥላለህ ወንድሜ። አንድ ጊዜ ላብረና ትቀጥላለህ። እሺ፣ ነው የክርስቶስ ሥጋው ፈጣሪ ነው አላልኩም ስጋው ፈጣሪ ነው አልክኮ ይሄ ስጋው ፈጣሪ ነው አልክኮ ፍጡር ነው ይሄ። ፍጡር ነው ይሄ። ፍጡር ነው ይሄ። አምላክ ነው ይሄኛው። አምላክነቱ ነው፣ አምላክነቱ ነው። ይሄ ፈጣሪ ነው፣ ይሄ ፍጡር ነው አይደለ? ነው እንደዛ አይደለም። ጃቢሮ ነው ኢየሱስ ክርስቶስ ቃል ነው፣ አንድ ነው አይደለ? ኢየሱስ ክርስቶስ አንድ ነው። እኔ እያልኩ ያለው ምንድን ነው? ከእመቤታችን ቅድስት ድንግል ማርያም ክርስቶስ ኢየሱስ ሥጋን ሲነሳ ራሱ የተዋሐደው ነው የምልህ አይደለም። እኔ ያልኩሽ ደግሞ ኢየሱስ ክርስቶስ ከሁለት ባህሪ አንድ ባህሪ ነው አይደለም እሱን ተወው። እሱ በኋላ የሚመጣ ነገር ነው። እሱ ከተዋህደ በኋላ ነው። እሱን ተወውና አሁን ቆይ ከማርያም ስን ከነሳ በኋላ ከማርያም ስጋን ሲነሳ ነው እኮ። ገባኝ። ይሄ ሰው ነው። ከማርያም ስጋን ሲነሳ ራሱ የፈጠረውን ስጋ ይሄው ፈጣሪ ነው። እዚህ ጋር ሰው ነው። አልነጣጠልኩት ይኸው። እንዴ ፍጹም ፈጣሪ ፍጹም ፍጡር ነው ኢየሱስ አይደለ? እሺ አዎ፣ ትክክል። ፍጹም ፈጣሪ ፍጹም ፍጡር ከሆነ ይሄ ፍጹም ፈጣሪው ፍጹም ፍጡሩን ፈጥሮታል አይደለ? ይሄን ነው እያልሽኛልሽ ወንጂ። አዳም ቀጥል። በቃ ልጅቷ አስተካከለች። አዳም አዳም ቀጥላ። አልተግባባንም። አንተ የምትረዳበት መንገድ ሌላ ነው። ግን አንድ ጊዜ ሀሳብ ላጠቃልና እኔ እያልኩኝ ያለሁትኝ ክርስቶስ ኢየሱስ ከቅድስት ድንግል ማርያም ሲነሳ ስጋውን ፈጥሮን የተዋህደው እያልኳችሁ ነው። ፈጥሮት ነው የተዋህደው። ራሱ የፈጠረውን ስጋ ነው የተዋህደው። የክርስቶስን ስጋ ማን የፈጠረው? አብም ወልድ፣ መንፈስ ቅዱስ ነው። አለቀ። መገላገል እኮ ነው። አሁን ችግሩ መገላገል እኮ ቀላል ነው። ግን ስታወሪ ነው ችግሩ ጣጣው ችግሩ ይሄ ነው። እሺ፣ አዳም ይሄንን መመለስ ትችላለህ፣ መልስና እኔ መሄድ ይኖርብኛል፣ ፕሮግራም አለብኝ። ሌሎች የሚቀጥሉ ልጆች ካሉ ከእነሱ ጋር ትቀጥላለህ። እሺ፣ ይሄም ምን አድርገው ነው ማይክ እንዳናበላ የሚያደርገው? አይኔ፣ ምንም አላደረኩትም። እንትን ነው ማይኩ፣ እንተ ዲስፕሌ ላይ አትፍተኮ፣ ጠፍቶብህ ከሆነ ጥለ ከሆነው ስትገባ ማለት ነው እታች ፈልገን እንዲመለሱልን እናደርጋለን። በመጀመሪያ ደረጃ አንተ እያደረክ ያለው ምንድን ነው? የኛ ቤተክርስቲያን አስተምሮ አይደለም እየሞገድክ ያለው። የኛ አስተምሮ ሳይሆን አንተ የምታስበውን ነው። አንተ እንደዚህ ነው ብለህ የምታስበው ማለት ነው። ቤተክርስቲያኗ እንደዚህ ታምናለች ብለህ የምታስበውን ነው እየሞገድክ ያለው። መሆን ያለበት እኔ ምንድን ነው ያልኩት? ምንድን ነው ያልኩት? ሚስ አንደርስታንድ እንዳታደርገኝ። ምን አልኩኝ እኔ? ምንድን በመጀመሪያ ደረጃ አዚፍ ስጋ ለብቻው ኤግዚስት ያደረገ ነገር አድርጋ አስቀመጥክ። ስጋው ለብቻው ቆይ ቆይ ቆይ ለእናገር ወንድሜ። ይሄኛውና ይሄኛው ብለህ ስትናገር አዚፍ ልክ አለ አይደለ? አንዱ ከአንዱ የተነጣጠለ አድርጋ አሳይተህ ከዚው ይሄኛው ለዚኛው ይሄኛው በማንነቱ ምናምን ብለህ ማናገር ጀመርክ። ሀሳብን ጨርስ። አንተ ካላልክ እሺ፣ አስረዳ እንደገና ተናገርና እነሱ ይስሙ። ስጉ ቃል ኢየሱስ ክርስቶስ ማለት ይሄ ነው አይደለም? ሀሳብ ልታስረዳ ነው የፈለግኸው? ቀጥል። እኮ ላስረዳና ከተሳሳትኩ፣ ፍጹም አምላክ የሆነው ኢየሱስ ክርስቶስን እንትን እያልክ ነው። ፍጹም ሰው ፍጹም አምላክ። ስለዚህ ኢየሱስ ክርስቶስ ያለመነጣጠል፣ ያለመቀላቀል የተዋሃደ ነው። አይደለም። ግን እኛ እናሰምርም። ብታጠፋው ደስ ይለኛል። እኛ እናሰምርም። ፍጹም ሰው ፍጹም አምላክ በለው። በቃ ማለያለው ተቀላቅሏል። ፍጹም ሰው ፍጹም ነው። አሁን ለምሳሌ ሰውን እስኪ ሰውን ሳል ሰው ለምሳሌ ስጋና ነፍስ ነው አይደለ? ሰው ሰው ባህሪ ነው፣ ጸባይ ነው። ትላንትና እኮ ባለፈው ሰው ሰው የእንትን አለው ነፍስ አለው ነፍሰ ባህሪ አለ የሁለት ባህሪዎቹ ውህደት ነው ሰው ሰው ማለት የሁለት ባህሪ ተዋህዶ ነው ዩኒየን ነው ምንና ምን ነፍስና ስጋ ነፍስና ስጋ ስለዚህ ነፍሱን ነጥለህ እንደዚህ ስጋውን ነጥለህ እንደዚህ የምትልበት አይደለም ማለት ነው ልክ እንደ ሰው ማለት ነው ልክ ስለ ኢየሱስ ክርስቶስም ስትናገር ልክ እንደዚሁ ይሆናል ልክ እንደዚሁ ልክ የስጋና የነፍስን ባየህበት እንትን ልክ እንደዚሁ ደግሞ ስለ ኢየሱስ ክርስቶስ ስታወራ ስጋ መለኮቱን ለብቻ ነጥለህ ደግሞ ስጋውን ደግሞ ለብቻው ነጥለህ ሌላ ማንነት የሚባል ነገር የለም። አንድ አንድ ዩኒየን የሆነ ነገር ካለ አንድ ዩኒየን የሆነ ነገር ካለ እሱ አንድ ሰልፍ ሰብሲስተንስ ደግሞ፣ በደምብ አድርጌ እነግርህ ያለው ባለፈው። አንድ አይነጣጠልም። በቃ ችግር የለውም። አይነጣጠልም። በቃ ሁለት፣ ለምሳሌ ሁለቱ ሁለቱ ኢንዲፔንደንት የሆኑ ነገሮች ከሆኑ ትክክል። በቃ ይኸው አይነጠልም። አንድ ሰብሲስተንስ ነው ያለው። ሰብሲስተንስ ብለህ ጻፍበት ከእዛ ጋር ችግር የለውም። እሺ፣ ችግር የለውም። አንድ ነው። እንዳተነጣጥለው ግን እሺ፣ አደራ አንድ ነጣጥለው አሁን ጨርሰህ ሆኖ ወደ ሌላ ቦታ ሄድከው። አይ በቃ እንትን ስላልክ እስኪ ይህንን እንዴት እንደምፈተው ልታሳየኝ እኮ ነው። ኖ አይ ቆይ ጨርሰውና፣ ስለዚህ አሁን ያወራሁት ተስማማው፣ ከአንተ ጋር ተስማማው። በቃ አሁን እ አይለያይም አልከኝ፣ እሺ አይለያይም። በቃ አሁን እንደ ፐርሶናሊቲ የምትኖረው ከሆነ ምንጥለናል። እ ገባኝ አሁን ምን መሰለህ፣ እኔ እያወራሁ ያለሁት ቃልን እየጠየኳት እየጠየኳት ነው እየሄድኩ ያለሁት። አሁን አንተ አይነጣጠልም አልከኝ፣ እሺ አይነጣጠልም። በአንተ ሀሳብ ተስማማውልን እዚህ ጋር ከድንጋይ ውርወራ ያህል ከእርሱ ፈቀቅ ብሎ እየሰገደ ሲጸልይ የነበረው ምንድን ነው? አንድ ፐርሰን፣ ኢየሱስ ክርስቶስ ምንድን ነው? ማን ነው? አይደለም ምንድን ነው? ማን ነው ካልክ ጃቢር ነው እያናገረ ያለው እ ምንድን ነው የሚያናገረኛለሁ? ምንድነው እያናገረኛለው? ሰው ሰው። ኦኬ። እኛ ፍጹም ሰው ፍጹም አምላክ የሆነው ነው እያናገረ ያለው እዚህ ጋር። አምላክ ወይ ደግሞ መለኮት እየሰገደ እየጸለየ ነበረ? ፍጹም ሰው ፍጹም አምላክ የሆነው ፐርሰን አንድ ፐርሰን ነው። ሲጸልይ አንድ ጊዜ ልናገር። ቀጥል አንተ። የተረዳበት መልኩ ኢደር ፍላስፊ አታቅም ወይ ደግሞ ሆን ብለህ ለማጣም እየሞከርክ ነው። ከሁለት ቀርተ ነው ወይ ደግሞ ተረድተህ ምን ትለማለህ? የሆነ ድርጊት ሲፈጸም ድርጊት የሚፈጽመው ድርጊት ፈጻሚ ፐርሰን ነው የሚሆነው። ፐርሰን እንጂ ድርጊት የሚፈጽመው ባህሪ ድርጊት አይፈጽምም። ባህሪ ድርጊት አይፈጽምም። ድርጊት የሚሰጠው ለፐርሰን ነው። ድርጊት የሚሰጠው አሁን ከዛ ተነስተህ ተናገር መብት። እዚህ ጋር እየሰገደ ያለው እየጸለ ያለው ፍጹም ሰውነቱ ላይ ተግባብተናል። ፍጹም አምላክነት ውስጥ እየሰገደ እየጸለየ ነበር። ኦኬ እየነገርን እንደዛ እንነጥልም አልኩ ኢየሱስ ክርስቶስ ነው እየጸረን እኮ አይነጣጠልም ፍጹም ሰው ፍጹም አምላክ አንተ ስትተኛ ስትተኛ ስጋ ነው የሚተኛው ነብስ ነው የሚተኛው እንደ ሱ አይነት ጥያቄ አለ እንደዛ ነው እያደረክ ያለው ሲነገር አሁን ለምሳሌ የሆነ ሰው ሞተ ሲባል ሞተ ሲባል ስጋው ነው ነብሱን የሞተው ብለህ ትጠይቃለህ የሞተው ግለሰብ ነው አይደል እከሌ ሞተ ብለህ ነው የምትናገሩ ይሄ ፍጹም አምላክ ፍጹም ሰው ኢየሱስ ነው አይደል የማይነጣጠለው አይነት አጣ ለኢየሱስ ፐርሰን ነው ስትናገር፣ ድርጊት ስትናገርለት ሁሉ ነገር ለኢየሱስ ክርስቶስ ብለህ ነው ምትናገርለት። መለኮት አለ አዚ ውስጥ መለኮት ፍጹም ሰው ፍጹም አምላክ ነው። ስለዚህ ኢየሱስ ክርስቶስ ፍጹም መለኮትና ፍጹም ሰው ከሆነ ፍጹም መለኮት ፍጹም ሰው እየሰገደ እየጸለየ ነበረ። ፐርሰኑ እኮ ያው መለኮትና ሰውነት አይደለም ፐርሰኑ ትክክል። በቃ ፍጹም ሰው ፍጹም አምላኩ ሰግዷል። ያ ድርጊት ሆን ላይ ያ ድርጊት ባለቤት አለው። ድርጊት ባለቤት አለው እንጂ ባህሪና አረመናት ልናገር ከይቅርታ ጋር ጃብርዬ፣ ድርጊት ባለቤት አለው። የድርጊቱ ባለቤት ፐርሰን ነው የሚሆነው እንጂ የድርጊቱ ባለቤት የድርጊቱ ባለቤት ለምሳሌ ኢየሱስ ክርስቶስ የሞታ አስነስቷል። ለምን እሱ አምላክ ስለሆነ ማለት ነው። ግን የድርጊቱ ባለቤት ስንናገር ማን ነው ይህንን ያደረገው ተብሎ ሲጠየቅ ማን ነው? ኢየሱስ ክርስቶስ፣ ኢየሱስ ክርስቶስ ብለን ነው የምንለዋል። እሱ ስግሉ ቃል ኢየሱስ ክርስቶስ ነው ይህንን ያደረገው ብለን እንጂ ኦኬ። ቆይ እዚህ ጋ ያደረገው መለኮቱ ያደረገው ብለን ለባሕሪ አንሰጥም ነው። በቃ ችግር የለውም። አሁን እኔ የጠየቅኩ ጥያቄ ምን መሰለህ? ኢየሱስ ክርስቶስ ሲሰግድና ሲጸልይ መለኮትነቱስ አብሮት እየጸለይ ነበረው? ይስ አልነበረም? እየሰገደ እኛ ለፐርሰን ነው የምንሰጠው። አለ እኮ ግን ስንሰጥ ስንሰጥ ማለት ነው ወንድምህ አለም። ቆይ ስማኝ፣ ስማኝ፣ ይኸውልህ አሁን ለምሳሌ አንተ ትተኛለህ አይደል? ቆይ፣ ቆይ፣ ቆይ፣ በዚህ ላስረዳ። አንተ ትተኛለህ አይደል? ትተኛለህ ስትተኛ ሁለቱም ነብስም ስጋም አንድ ላይ አሉ። ከአንተ ጋር አልተለያዩ፣ አንድ ላይ ናቸው። ስለዚህ ተኛ ብዬ ስናገር ተኛ አሁን የጃቢር ነብሱ ተኛ ብዬ ነው የምናገረው ወይስ ጃ ተኛ ብዬ ነው የምናገረው? ነብስም ስጋም የተኛ አይ ነው። ነፍስና ነብስና ስጋ አይተኛም። ነብስ ቢተኛ ማ እኮ ሞታል ማለት ነው። ኖ አልሞትኩ። መተኛት ማለት እኮ ረፍት ነው። ነብስ ማለት ነብስ፣ ነብስ ይተኛል ስጋ አይተኛም እንዴ ስጋ ሲተኝ ሞቷል ነው የሚባለው ኖ ስጋ ከነፍስ ሲነጠል ሞቷል ግን ነፍስ ስራ ያቆማል ማለት ነው ስጋ ክተኛ ቆይ ቆይ ስጋ ክተኛ ሲባል ያቆማል ማለት ነው

ምን መሰለህ አዳም፣ አዳም እንትን አትበል። ምን መሰለህ ይሄ ፖለቲካ ምናምን መስራት አይመችም ፖለቲካ። ቆይ ልጨርስልህ፣ ቆይ ልጨርስልህ። አሁን እኮ ምን መሰለህ ምንም አላልኩህም እኔ ከቃሊ ጋር እያወራን ሁለት ሰዓት ላይ ፕሮግራም አለብኝ ሌላ ቦታ እና እዛ መሄድ አለብኝ ልጨርስና ልውጣ ስላት እሷም ልጨርስና ልውጣ አለች። አንተ መጣህ ከዛው፣ ማሚ ያለ ከሱ ጋር ትቀጥላላችሁ በስላሴ ጉዳይ፣ ይ ደስ ባላችሁ ጉዳይ፣ ሌሎችም ልጆች ካላችሁ ቀጥሉ። እኔ መሄድ አለብኝ እዛ እኔ ትቼላችሁ በፊት መጥቼ ነበር። ሶስት አምላክ ምናምን ምናምን ብለህ እያልክ ነበር። እና አንድ አይ ቲንክ ሳትረዳው ቀርተህ እንደሆነ ገብቶኛል። ሆን ብለህ እንዲሆን ይችላል። ሆን ብለህ አስረዳኛል። ችግር እኔ ደግሞ ኦርቶዶክስ አንደ የስላሴ አስተምሮ ሶስት አምላክ የሚሆንበትን እስኪ አስረዳኝ። እኮ ግን እየጠበኩ አንተን አክል የሚያደርገው ሶስት አምላክ የሚሆንበትን አስረዳኝ እስኪ። እሺ እስክንመለስ ትጠብቀኛለህ? እኔ እስከምትመለስ ድረስ የተወሰነ ደቂቃ አለው። ግን ሶስት አምላክ የሚሆንበትን ማለት በዓለም ላይ ያሉ ምሁራን ሁሉ በዓለም ላይ ያሉ ምሁራን ሁሉ ፊሎሶፊካሊ ኢምፓስብል ትሪ ጋር ልትል አችልም አንተ ከነሱ በልጭ ያለው ካልክ እስኪ አስረዳን፣ ሶስት አምላክ ሚሆ ቆይ፣ ላስረዳክ። እሺ ቀላል ጥቅስ ልስጥህ፣ ችግር የለም። አይ በጥቅስ እኮ አይደለም ሶስት አምላክ የምታስረዳው እኮ ከጥቅስ ማሳየት ከቻልክ እንትን ከጥቅስ ልታሳይ አችልም ሶስት አምላክ ማርያም የእግዚአብሔር እናት ናት፣ የእግዚአብሔር አምናት ነች ሲባል ባህሪ ተነጥሎ እያልን አይደለም እያልን ያለ ነው። መለኮት የሆነው እሱ ከእሷ ተወልዷል ብለን እየተናገረ ያለ ነው። ከስላሴ አካላት አንዱ አካል አንዱ አካል ከእሷ ስለተወለደ እሱ ደግሞ የመለኮት ነው። ማርያም የእግዚአብሔር እናት ናት። ማርያም የእግዚአብሔር እናት ና ነሴንስ። ያው በግድ ማለት ነው። አንተ ምንድን መሰለህ እንትኑን ሳይሆን እሱ በቃ ትቆይ አለ። በቃ ከእነሱ ጋር ጨረስ። ጊዜ ሲኖር ምን መረዳት አለብህ። አንተ እግዚአብሔር የሚባል ነገር የማታውቅም። ቀጥታ ስንት እግዚአብሔር ነው ያለው? አንድ እግዚአብሔር ነው ያለው። ለእሱ አንዱ እግዚአብሔር ማርያም እናቱ ናት። አዮ አዮ። አሁን እንዴት ያደረገ ሬላቲቭ አይደንቲቲ የሚባል ነገር። ጥያቄን እንደ ጥያቄ መልስልኝ። ጥያቄን እንደ ጥያቄ መልስልኝ። ኦኬ፣ እሺ፣ በቀጥታ መልስልኝ መሰለ እናትህ የሰው እናት ናቸው? የሰው እናት ናቸው። እናትህ የኔ እናት ናት። የሰው እናት አይደለችም። ማለት ሰው ነህ አለ አንተ የአንተ እናት አይደለች። አንተ ሰው ነህ አይደል? አንተ ሰው ነህ፣ ዳሜ ሰው ነው። ምድር ላይ ያሉት ሰዎች በሙሉ እናት ናቸው ማለት ነው። እሳቸው አይደል የሰው እናት ናቸው ምናምን ብለን የምንልበት ሴንስ አለ። እኔ መሄድ አለብኝ። ሴንስ ለምሳሌ፣ እግዚአብሔር እናት የምንልበት ሴንስ አለ። ማሜ ቀጥሉ። እኔ አዳም ዊዝ ሪስፔክት ሜር ስላለብኝ ነው። ብሮሚስ ግን አርገናል። ችግር ሌላ ቀን ታስረዳኛለህ። ችግር